ክቡራን አፈጉባኤዎች፣ ክቡራን ምክትል ፕሬዝዳንቶች፣ የተከበራችሁ የብልጽግና ማዕከላዊ ኮሚቴ አባላት፣ ዛሬ እዚህ የተገናኘ ነው ብልጽግና ያለውን ጎልጉሎ የማውጣት ያለውን የማወቅ ያወቀውን ወደ ጥቅም የመቀየር ልምምዱን ማሳያ የሆኑ ሁለት ወሳኝ ፕሮጀክቶች ለማስመረቅ ነው። ሁላችሁም እንደምታውቁት የዛሬ አራት ዓመት ገደማ፣ አራት ዓመት ተኩል ገደማ መጀመሪያ የጀመርነው ቢሮ በማደስ ነው። ቢሮ አድሰን ወደ ግቢ እናስፋው ስንል ወደ ግቢ የጀመርነው እዚህ ፊት ለፊት የሚታየውን የዩኒቲ ፓርክ ላንድስኬፕ ማስዋብና እንደዚህ አይነት ታሪካዊ ቦታዎችን ማደስ ነበር። በዚያ ጊዜ በርከት ያሉ ትችቶች ይነሳሉ። ምን ያደርጋል ዩኒቲ ምን ያደርጋል አሁን ቤተ መንግስት፣ ማደስ የሚሉ ትችቶች ይነሱ ነበር የትችቶቹ መነሻ ልክ ስራ እንደጀመር በርከት ያሉ የውጭ ሰዎች አሁን ሀገርና ስም አልጠራም፣ እየመጡ ዩኒቲ ፓርክ ይህንን ቤት ማደስ ላንድስኬፕ ማደስ ምን ያደርግላችኋል? ይልቁንስ በርከት ያለ ዶክመንት የያዘ አርካይፍ ስላላችሁ እሱም ወደ ዘመናዊ መልክ እኛን ቀይርላችሁ፣ ገንዘብም አለን፣ ሙያተኛም አለን እናሻሽልላችሁ የሚል ጥያቄ በስፋት ያነሱ ነበር። በተደጋጋሚ ጥያቄው ሲነሳ ቤተ መዛግብቱን ለማየት ስንሞክር እንደተባለውም በሺ የሚቆጠር በጣም ወሳኝ የሆኑ መረጃዎች፣ ማስረጃዎች፣ የኢትዮጵያ የሶፍት ፓወር መገለጫ የሆኑ ሂስቶሪካል ዳታዎች ምናልባትም ወደፊት የኢትዮጵያ ኃይል መገለጫ የሚሆኑ በርከት ያሉ ሀብቶች በውስጡ እንዳሉ ነገር ግን ከአያያዝ ጉድለት የተነሳ አንዳንዶቹ ሊጠፉ እንደሚችሉ ግንዛቤ ወሰድን። ከግንዛቤ በኋላ ትምህርት መውሰድ የሞከርነው ለምንድነው በርከት ያሉ ሰዎች ገንዘብ አለን፣ እውቀት አለን፣ ሌላውን ተዉትና ይሄን እንስራላችሁ ብሎ ተረባረቡ ብለን ጥርጣሬም ስላደረብን በርከት ያለ ታሪካዊ ቅርሶች መዛግብት የተሰረቁበት ሀገርም ስለሆነ ከምናሰርቅ እንዳለና ቆይ ከቻል የራሳችንን ሰዎች አስተምረን ሙያው እና ብቃቱ ሲኖረን ስንፈጥር እንሰራዋለን ብለን ቲም አደራጅተን በተለያዩ ሀገር ስልጠና እና ጉብኝት አድርገው ሙሉ በሙሉ አቅም ከፈጠርን በኋላ ቀደም ሲል ያየነውን አርካይቭ 100% በእኛ ልጆች የተሰራ ስራ ነው። ይህ ስራ እንዲሰራ እነ ዶክተር ታምራት እና ከነሱ ጋር ያሉ በጣም በርካታ ሙያተኞች ከፍተኛ ጥረት አድርገዋል። ዛሬ አምሮ ተውቦ እንዳየነው ሳይሆን ገብቶ ለማየት የሚመች ቦታ አልነበረም። የዶክመንቱ አቀማመጥ እና ጥራትም ምቹ አልነበረም። ይህ ዶክመንት እጅግ ለኢትዮጵያ አስፈላጊ ነው። ነገ ልጆቻችን በስማበሎ ወሬ ከሚያደምጡ ስለ ኢትዮጵያ፣ ስለ መንግስት ግንኙነት ማወቅ ከፈለጉ መተው፣ ማጥናት፣ መመራመር ለማስተርስ የትምህርት ደረጃ ምርቃት ወይም ለዶክተሬት የትምህርት ደረጃ ምርቃት ግብአት የሚሆኑ ማስረጃዎች፣ መረጃዎች ሊገኙበት የሚችል ቦታ ሆኖ ለኢትዮጵያውያን ተሰርቷል። ይህ ለብልጽግና አቧራን ማራገፍ፣ አሻራን ማስቀመጥ ያልነው መርህ አካል ስለሆነ የተከበረው የብልጽግና ማዕከላዊ ኮሚቴ በሙሉ እንኳን ደስ ያላችሁ ማለት እፈልጋለሁ። ሁለተኛው ልብ እንድንል የምፈልገው ጉዳይ ዩኒቲ ፓርክ ይህ አርባ ሄክታር ገደማ የሚገመተው ቤተ መንግስት ከአራት ዓመት በላይ ፈጀብን እድሳቱ። ሰው ዩኒቲ ፓርክ ከተከፈተ ጊዜ ጀምሮ ያለቀ ይመስለዋል። ነገር ግን የተከፈተ ጊዜ ምናልባት 20% የሚጠጋው የግቢው አካል ብቻ ነው የተመረቀው። ዙ የተሠራው ከዛ በኋላ ነው። ከዚያ በኋላ በርከት ያሉ የእርሻ ቦታዎች ተሰርተዋል። አዳራሽ ታድሷል። አሁን ዩኒቲ ፓርክ ውስጥ ምንም ያልተነካ ቦታ የለም። መቶ በመቶ መዋል ለሚገባው አገልግሎት ግቢው ተዘጋጅቷል። እኔ ዛሬ የምመኘው ነገር ኢትዮጵያውያን ሳይከለከሉ በነጻ መኪናቸውን እዚህ ግቢ ፓርክ አድርገው እዚህ ግቢ ራት በልተው መዋል ቢችሉ እንደዚህ ያለ ነፋሻማ ገነት የሆነ ቦታ በአዲስ አበባ መካከለኛ ስፍራ አለ ብሎ ብዙ አያስብም። ብልጽግና ያረጀውን የሚያድስ ብቻ ሳይሆን ብቻውን መገልገልም የማይፈልግ ስለሆነ እንናፍቃለን የኢትዮጵያ ሕዝብ ገብቶ ይህን ነገር ለማየት፣ ለመማር፣ ለመዝናናት የሚችልበትን ጊዜ። ከዚያም በተጨማሪ ለአዲስ አበባ ከተማ ከፍተኛ የቱሪዝም መስህብ ሊሆን ይችላል። እጅግ ውብ ቦታ ነው። እውነቱን ለመናገር በዚህ ስፋት በዚህ ሁሉ ሀብት ጥርቅም ዙ አለው በጣም ውብ ታሪካዊ ቦታዎች አሉት። አሁን እንዳያችሁት አርካይቭ አለው ቦታኒካል ጋርደን አለው የፊልም ማያ አዳራሾች አሉት። ወደፊት ሾፒንግ ሞል የሚሆኑ ቢሮዎች አሉት። ለከተማው ለበርካታ ሰዎች ስራ እድል የሚፈጥር ለከተማውን መስህብም ሚሆን በርካታ ሰዎች ይህን የኑሮ ዘዬ እንዲከተሉም ትምህርት የሚሰጥ ነው። ከዚህ አንፃር አዲስ አበባ ከተማ መስተዳደር እና አዲስ አበባ ከተማ ነዋሪዎች ዩኒቲ ፓርክ ሙሉ በሙሉ ክፍት እስከሚሆን ድረስ ልጆቻችውን ተማሪዎች፣ በተለይ ተማሪዎች በፕሮግራም ዛሬ የተመረቀውን አርካይቭ እና ቦታኒከል ጋርደን እያዩ እንዲማሩ እንዲመራመሩ ክፍት መሆኑን ለመግለጽ እወዳለሁ። ቦታኒከል ጋርደኑን በሚመለከት አቶ ካሌብ ምኑ የለት መቶ ፐርሰንት ፋይናንሱን ሸፍኖ በከፍተኛ ትጋት ላለፉት ሁለት ዓመታት የተሰራ ስራ ነው። የጎበኘነው አስር ደቂቃ ሊሆን ይችላል፣ ስራው የወሰደው ግን ሁለት ዓመት ነው። በአይነቱ ከፍ ያለ ደረጃ ያለው በሀገራችን የመጀመሪያ ምናልባት ብዙ ሀገርም በዚህ ሳይዝ ማግኘት የሚቻል አይመስለኝም። ነገር ግን ከእኛ ሁኔታ አንጻር እንድናስተውል የሚያስፈልገው ነገር ኢትዮጵያ ከ6000 በላይ ኢንዲጂንየስ ፕላንቶች አላት። እነዚህ ፕላንቶች የፕላንት ሳይንስ ተማሪዎች ብቻ የሚያውቋቸው ከሆነ አይጠበቁም። የኢትዮጵያ ጤፍ በዓለም አቀፍ መድረክ የኢትዮጵያ አይደለም። የኢትዮጵያን ጤፍ ባለቤት ሆኖ የፓተንት ራይት ያስመዘገበው ሀገር ሌላ ሀገር ነው። ጤናዳም፣ ጌሾ ግራዋ ኮሰረት፣ ብዙ ነገሮች፣ ቅመማ ቅመሞች እዚህ የምናውቃቸው ከዚህ እየተወሰዱ ሌላ ሀገር በሌላ ሀገር ስም ሊመዘገቡ ስለሚችሉ የእኛ የሆነውን ለማወቅና ለመጠበቅ አንድ። በሌላ በኩል እኛ በገጠር በመጠኑም ቢሆን ባደግንበት ሰፈር የምናቃቸው ፕላንቶች ያሉ ቢሆንም በእኛ ደረጃም ቢሆን የደጋው ሰው የቆላውን አያቅም፣ የቆላው ሰው የደጋውን አያውቅም። ልጆቻችን ግን ከዚያ በባሰ አብዛኛውን ነገር አያውቁትም። ልጆቻችን ፕላንት ማውቃቸው ለምን አስፈለገ ያላችሁ እንደሆነ የሰው ልጅ ምግብና መድኃኒት የሚገኘው ከፕላንት ውስጥ ነው። ፕላንትን በትክክል የማያውቅ ፕላንትን በትክክል የማይንከባከብ ሀገር መድኃኒትም ምግብም እየሸመተ መኖር ይገደዳል። ቀደም ሲል እንዳያችሁት ቡና አለ። ከፍተኛ የውጭ ምንዛሬ ምንጫችን ነው። ፓፓያ አለ፣ ማንጎ አለ፣ በርካታ አትክልቶች፣ ፍራፍሬዎች እዚያ ስፍራ ይገኛሉ። ፕላንት ሲባል ጥድና ባህር ዛፍ ብቻ አይደለም። የሚበላና ለመድኃኒትነትም የሚውል ነገር በውስጡ አለ። ጥድና ባህር ዛፍም የራሳቸው ጠቀሜታ እንዳላቸው ይታወቃል። እና ልጆቻችን ይህንን እያወቁ ቢያድጉ ተመራማሪዎች ቢመራመሩ ወደፊት መድኃኒት በገፍ የምናስገባ ሳንሆን ለእኛ መልክዓ ምድር ለእኛ በሽታ ሁኔታ ከተፈጥሮ መድኃኒት ለማግኘት የሚያስችል ለብዙ ምርምር ግብዓት የሚሆን ቦታ ነው። ታዲያ ይህንን ጉዳይ ለምን የብልጽግና ማዕከላዊ ኮሚቴ አባላት በተለየ ሁኔታ እንዲያዩት አስፈለገ የተባለ እንደሆነ ቅድም ያየነው አርካይቭ የተመዛገብቱ ዶክመንት ሁሉ ቦታ አለ። በየክልሉ በየወረዳው በየዞኑ አለ ዶክመንት ያለው እዚህ ብቻ አይደለም። ከዚህ ትምህርት ቀስመን እኛ ጋር መሰል ስራ እንድንሰራ ነው። ቦታኒካል ጋርደን ውስጥ ያላችሁ እንደሆነ ቦንጋ ከተማው ራሱ በጋርደን የተሞላ ነው። ለዶክተር ነጋሽ ይህንን ቦታ ማየት ትርጉም ላይሰጠው ይችላል። ነገር ግን ዶክተር ነጋሽ ጋር ያለው ቦንጋ ያለው ፕላንት በቦንጋ ኤኮሎጂ ብቻ የሚገኝ ነው። ሌላውን ፓርት አይሸፍንም። እዚህ ግን ቆላውም አለ፣ ደጋውም አለ፣ ወይና ደጋውም አለ። አንድ ሰው የቆላን አትክልት ለማየት ቆላ ድረስ መሄድ የለበትም። እዚህ መጥቶ ትምህርት ሊወስድ ይችላል። እና በየአካባቢያችን መሰል ስራ ብንሰራ ለልጆች ለምርምር በርካታ እውቀት ለመቅሰም የሚያግዝ ስለሆነ ከዚህ የማዕከላዊ ኮሚቴ አባላት ትምህርት ቀስሞ በየሄዱበት መሰል ተግባር ሊፈጽሙ እንደሚችሉ በማመን ነው። በጥቅሉ በብልጽግና መርህ ውስጥ ትናንትና ውስጥ ያለ አቅም፣ ትናንትና ውስጥ ያለ እውቀት፣ ትናንትና ውስጥ ያለን ጥበብ አላቅህም፣ አላየሁህም ሳይሆን ጎርጉሮ አውጥቶ አስውቦ መጠቀምን መርህ ያደርጋል። ያለንን ካላወቅን ማስዋብ አንችልም። በመካከለኛው ምስራቅ የአረብ ሀገራት ለአንድ ሺህ ዘመን የሚጠጋ ወይም ከዚያ በላይ በነሱ ምድር በነሱ ከርሰ ምድር ውስጥ ነዳጅ ነበር ግን አይተዋወቁም። ሳይተዋወቁ ለሺህ ዘመናት ተቸግረው ተርበው ደህይተው ኖረዋል። በከርሰ ምድር ያላቸውን ሀብት ያወቁለትና የዓለም ሁኔታ የተመቸለት ግን ከዚያ የተገኘው ሀብት ለነሱ ብቻ ሳይሆን ለብዙ ሀገራት የሚውል የዜጎቻቸውን ሕይወት ያዘመነ የቀየረ መሆን ችለዋል። ያለንን ማወቅ ማለት የሚገባን ተሰጥቶናልና መርምረን ማየት የምንችል ከሆነ ለኛ በቂ የሆነ ምግብ፣ በቂ የሆነ መድኃኒት፣ በቂ የሆነ ሀብት ሊገኝበት ይችላል። ይችላልና ትናንትናን አስተውሎ መርምሮ አስቦና አሳምሮ ለትውልድ ማሸጋገር አስፈላጊ ነው። ሁለተኛው ኮንቲኒቲ ነው። አራት ዓመት ሙሉ አንድ ግቢ ውስጥ ምን ሲሰራ ነበር ያላችሁ እንደሆነ ቀድመን የሰራ ነውን እየጠበቅን ሜንቴን እያደረግን አዳዲስ ቫልዩ እየጨመርን አራቱን ዓመት ሙሉ መጀመሪያ የተሰራውም ዛ የተመረቀውም እኩል ውብ ናቸው። የሰራ ነውን እየጠበቅን አዳዲስ እየጨመርን ኮንቲኒቲ ነው። ሶስተኛው ኢኖቬሽን ነው። ይህ ቦታ ዙ ቦታኒካል ጋርደን አርካይቭ በጣም ሊታዩ የሚችሉ ሂስቶሪካል ቦታዎች ኖረውት አይደለም። ከዚህ ቀደም ከዚህ ቀደም ባለው ላይ የተጨመሩ ቫሌዎች ናቸው። ያለን ነገር ማስዋብ ብቻ ሳይሆን አዳዲስ ነገር መጨመርም በመላው ስራችን ውስጥ የሚያስፈልግ ነገር ስለሆነ ትምህርት እንደሚገኝበት በመተማመን ነው። ቀሪው ደግሞ እሁድ ስለሆነ በጋራ ማዕድ እንድንቆርስ ታስቦ ነውና መልካም የራት ጊዜ ይሆንላችሁ። ስለመጣችሁ እጅግ አድርገን እናመሰግናለን። ሰርታችሁ ስታስመርቁ ደግሞ መተናይላችኋል።